አክብሮታይ ሰላምታችን በያላችሁበት ሄድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እንሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ የፋኖ ኃይሎች የተኩስ አቁሙን በተመለከተ ምላሽ ሰጥተዋል። የክልሉ መንግሥት የተኩስ አቁም እንዲያውጅ ጥያቄ እንደቀረበለት መገለጹ የሚታወስ ነው። ጄኔራሉ ደግሞ ለሌላ ተልእኮ እየተዘጋጀን ነው ሲሉ ተናግረዋል። ዝርዝሩ ተዘጋጅቷል። አለም አቀፍ ተነባቢ መጽሄት ዘ ኢኮኖሚስት ጠቅላይ ሚኒስትር አብይ አህመድ ስለ ስንዴ የሚያወሩት ውሸት ነው አለም። የጠቅላይ ሚኒስትሩ ንግግሮች እውነት ቢሆኑ ኑሮ ጥሩ ነበር ያለው መጽሄቱ የሚናገሩት ነገር ግን መሬት ላይ የሌለ ነው ብሏል። መጽሔቱ በጉዳዩ ላይ ያደረገውን የምርመራ ሪፖርትም ይፋ አድርጓል። እንመለከተዋለን። ጀነራሉ ከአራት ኪሎ አስተዳደር ጋር የሚደረግ ውጊያ የለም ሲሉ ገለጹ። ህወሓት በበኩሉ ውሸት ቢደጋገም የሚለወጥ እውነታ የለም የሚል ምላሽ ለብልጽግናው መንግስት ሰጥቷል። ይህንን የተመለከተ ሪፖርትም ይዘናል። ከአሜሪካ ኤርትራና ኢትዮጵያን የሚያስጠነቅቅ መልእክት ተላልፏል። የሁለቱ ሀገራት መንግስታት ደግሞ የጦርነት ዝግጅታቸውን ቀጥሏል። የምንመለከተው ጉዳይ ነው። ኢትዮጵያውያን በእስራኤል ወታደሮች ተገደሉ። ይህ በእንዲህ እንዳለም ፍልስጤማውያን ከኢትዮጵያ ድንበር ቅርብ ርቀት ላይ ሊሰፍሩ ነው መባሉ ማስተባበያ ተሰጥቶበታል። ሌላኛው መረጃችን ነው። አሜሪካ የደቡብ አፍሪካ አምባሳደርን ከሀገሩ አባረረች። በዋሽንግተን የደቡብ አፍሪካ አምባሳደር ፕሬዚደንት ዶናልድ ትራምፕን ተሳድበዋል በሚል ሀገሪቱን ለቀው እንዲወጡ ታዘዋል ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ዓለም አቀፉ ተነባቢ መጽሔት ዘ ኢኮኖሚስት ጠቅላይ ሚኒስትር ዐቢይ ስለ ስንዴ የሚያወሩት ውሸት ነው አለ። የጠቅላይ ሚኒስትሩ ንግግሮች እውነት ቢሆኑ ጥሩ ነበር ያለው መጽሔቱ፣ የሚናገሩት ነገር ግን መሬት ላይ የለም ብሏል። መጽሔቱ በጉዳዩ ላይ ያደረገውን ምርመራ ይፋ ሲያደርግ ስንዴ ኤክስፖርት አድርጌያለሁ የሚሉት ያልተሳካ ነገር ነው ሲል ጽፏል። ጠቅላይ ሚኒስትር ዐቢይ ባለፉት ዓመታት ስንዴ ለሀገር ውስጥ ፍጆታ በበቂ አምርተን ለውጭ ሀገር መላክ ጀምረናል ማለታቸውን መነሻ በማድረግ ምርመራ ያደረገውን ዘገባውን ያሰራጨው ዘ ኢኮኖሚስት እርሳቸው ይህንን ማድረግ ቢችሉ ኑሮ ለአፍሪካ ሁሉ ሞዴል የሆኑ ነበር ብሏል። ጠቅላይ ሚኒስትር ዐቢይ በአንድ ዓመት ውስጥ አመረትኩ ብለው ይፋ ያደረጉት የስንዴ መጠን የአለም ግንባር ቀደም የስንዴ አምራች ሀገራት ዝርዝር ውስጥ ያለችው ዩክሬን ካመረተችው ጋር እኩል ነው ያለው ዘገባው። ይህ እውነት ቢሆን ኖሮ ኢትዮጵያውያንም የሚያስደስት ለዓለም አቀፍ ድርጅቶችን መማሪያ የሚሆን ነበር ካለ በኋላም፣ ነገር ግን ይህ ሁሉ ውሸትና ያልተሳካ መሆኑን በአኃዛዊ ማስረጃዎች አስደግፎም ያቀርባል። ጠቅላይ ሚኒስትሩ በፈረንጆቹ 2022/2023 የምርት ዘመን 13.1 ሚሊዮን ቶን ስንዴ አመረትኩ ማለታቸውንና ይህ አሐዝ በቀጣዩ አመትም 23 ሚሊዮን ደርሷል ማለታቸውን ያስታወሰው ዘገባው በዚህም ከአለም ዘጠነኛ ስንዴ አምራች ሀገር ሆናለች ማለታቸውን ይጠቅሳል። ይህ ግን መሬት ላይ የሌለ መሆኑን ሲገልጽ ሌላው ቀርቶ የብልጽግናው መንግስት የእርሻ እንቅስቃሴን ያወደሱት የአፍሪካ ልማት ባንክ ፕሬዚዳንት አዴሲናም አይደግፉትም ያለ ሲሆን መንግስት በአንድ ዓመቱ ውስጥ 23 ሚሊዮን ቶን ስንዴ አመረትኩ ባለበት በ2023-2024 የምርት ዘመን ያመረተው እውነተኛው መጠን 7.5 ሚሊዮን ቶን የሚገመት ነው በማለት ለማግኘት በሶስት እጥፍ ውሸት መዋሸታቸውን ይጠቁማል። ቢሊዮነሩ ቢል ጌትስ ወደ ኢትዮጵያ ሄደው የኢትዮጵያን የእርሻ እንቅስቃሴ ካዩ በኋላ መደነቃቸውን የገለጸው ዘገባው ይህ የጠቅላይ ሚኒስትሩ ንግግር ውሸት መሆኑን ገልጸን አስተያየታቸውን ብንጠይቃቸውም ለመናገርና ምላሽ ለመስጠት አልወደዱም ብሏል። የአሜሪካ የግብርና ሚኒስቴር በአንጻሩ ሌላ መረጃ አለው የሚለው ኢኮኖሚስት ሚኒስቴሩ ሳተላይት ተጠቅሞ ያጠናው ጥናት እንደሚያመላክተው በፈረንጆቹ 2022/23 የምርት ዘመን 58 ሚሊዮን ቶን ስንዴ መመረቱን ነው ብሏል። ይህ አሃዝ አብይ አመረትኩት ካሉት አስራ አምስት ሚሊዮን ጋር ሲነጻጸር እጅግ የራቀ ነው ያለ ሲሆን እርሳቸው ወደ ስልጣን ከመምጣታቸው በፊት በነበረው አንድ አመት ውስጥ አራት ነጥብ ስምንት ሚሊዮን ቶን ይመረት እንደነበር አስታውሶ በስድስት ዓመት ውስጥ የጨመሩት ምርት አንድ ሚሊዮን ቶን ብቻ መሆኑን ይገልጻል። ይህ አምስት ነጥብ ስምንት ሚሊዮን ቶን አሃዝ አይ መረጃም እስከ ቅርብ ጊዜ ድረስ በብሔራዊ ባንክ ድረገጽ ላይ ነበር። አሁን ግን አስወግዶታል ሲልም ያክላል። ይህንን መንግስት የፈጠረውን መረጃ ፋኦ ከየት አገኘው ብለን ጠይቀው ከኢትዮጵያ ማዕከላዊ ስታትስቲክስ ኤጀንሲ ወሰድኩት ብሎ መለሰልን የሚለው ዘ ኢኮኖሚስት ይህ ኤጀንሲ በአንድ የብልጽግና ካድሬ የሚመራ ተቋም መሆኑንም ያስታውሳል። የብልጽግና ሹመኛ ሆኖ የተቀመጡት በከርሻሌ እንዲህ ያሉ አሐዛዊ መረጃዎች እንዲፈበረኩበት የተደረገው የማዕከላዊ ስታትስቲክስ ኤጀንሲ ባለሙያዎች እንዳይሰሩበትና ነጻነት እንዳይኖረው እያደረጉት መሆኑንም ጠቁሟል። ራሳችን እንችለን ለውጭ ሀገር እየሸጥ ነው የሚሉ ጠቅላይ ሚኒስትር የሚመሯት ኢትዮጵያ ባሳለፍነው የፈረንጆች አመት 1.4 ሚሊዮን ስንዴ መግዛቷን

የፋኖ ኃይሎች የተኩስ አቁሙን በተመለከተ ምላሽ ሰጥተዋል። የክልሉ መንግስት የተኩስ አቁም እንዲያውጅ ጥያቄ እንደቀረበለት መገለጹ የሚታወስ ነው። ጀኔራሉ ደግሞ ለሌላ ተልእኮ እየተዘጋጀ ነው ሲሉ ተናግረዋል። በአማራ ክልል የቀጠለውን ጦርነት ለማስቆም የተለያዩ አማራጮች በተለያዩ ወገኖች በኩል ሲሰነዘሩም ቆይተዋል። 12 ሺ ፋኖ እጅ ሰጠኝ የሚለው የብልጽግናው አገዛዝ ብቸኛ መፍትሄ ደግሞ እጅ መስጠት ሆኖ ቀጥሏል። ጠቅላይ ሚኒስትሩ የአጀንዳ ወሰን የወሰኑለትና ፕሬዚደንት ለመሆን እንደሚጠቀሙ ያገኙበት የሚነገርለት የምክክር ኮሚሽኑ ከሰሞኑ ወደ ባህር ዳር አቅንቶ ሌላ አማራጭ ማቅረቡ ይታወቃል። የፖለቲካ እስረኞች እንዲፈቱና የአቶ አረጋ ከበደ አስተዳደር ተኩስ አቁም ያለሁ ብሎ እንዲያውጅ ጠይቅ ያለው ሲል መግለጹ ይታወሳል። ፕሮፌሰር መስፍን አርአያን ጨምሮ ወደ ባህር ዳር ከተማ አቅንተው ከክልሉ የብልጽግና ተወካዮች ጋር በተነጋገሩበት ወቅት ነው እነዚህ ጥያቄዎች ቀርበዋል የተባሉት። በእርግጥ ኮሚሽኑ ለአብይ አህመድ የክልሉ ተወካዮች ሳይሆን ለራሳቸው ለጠቅላይ ሚኒስትሩ ይህንን ጥያቄ ያቀርባል ወይ የሚለው መሰረታዊ ጥያቄ ቢሆንም የፋኖ ኃይሎች ግን በጉዳዩ ላይ ምላሽ ሰጥቷል። በጎጃም ቀጠና የሚንቀሳቀሱ የፋኖ ኃይሎች ቃል አቀባይ ለመገናኛ ብዙሃን በሰጡት ምላሽ ጥያቄውን የማስመሰል አካሄድ ብለውታል። ከጅምሩ አቶ አረጋ ከበደ አቁሙ የሚለው ተኩስ የለም የሚሉት አመራሩ የምስልን አስተዳደር እንደመሆኑ ጥያቄውም ተጠያቂውም የማስመሰል ና የፋኖ ኃይሎች አጻፋን ለመገምገም የተላለፈ መልእክት ነው ሲሉም ይጠቅሳሉ። ያለመከላከያ ሰራዊቱ የክልሉ የብልጽግና ሰዎች አንድም ቀን ማደር እንደማይችሉ እየታወቀም ተኩስ አቁሙን እነዚህ አካላት አውጁ ማለት የክልሉን ችግር በክልሉ አስተዳደር ና ፋኖ መካከል ብቻ አድርጎ የማቅረብ የተሳሳተ አገላለጽ ስለመሆኑም ያክላሉ። በፋኖ ኃይሎች በኩል ከምክክር ኮሚሽኑ መፍትሄ ሊመጣ እንደማይችል እናምናለን። በተደጋጋሚ ተኩስ የመቆሙ የመጀመሪያው ምዕራፍ መከላከያው ክልሉ ለቆ ሲወጣ ነው ብለን ተናግረናል የሚለውንም አክሏል። የመከላከያ ሰራዊቱ አመራሮች በተለይም በአማራ ክልል እዞቻቸውን ያሰማሩ አዛዦች ደጋግመው የጸጥታ ስራውን የክልሉ ኃይል ይረከበን ሲሉ መስማትም የተለመደ ነው። ሌትናንት ጀነራል አለምሸት ደግፌ ከሳምንታት በፊት ሌላ ተልእኮ ሰራዊቱ እየጠበቀው ስለሆነ ማረፍ አለበት ከክልሉም ይወጣል ወይም በክልሉ ውስጥ ወዳሉት ካምፖቹ ይሰበሰባል ሲሉ መናገራቸውም ይታወሳል። ይህ ሰራዊቱ የተደገሰለት ሌላ የሞት ተልእኮ ምን እንደሆነ ባይናገሩም ጀኔራሎቹ ለሌላ ተልእኮ እየተዘጋጀን ነው የሚለው ንግግራቸው እንደቀጠለ ይገኛል። በአማራ ክልል እዛቸውን አሰማርተው እየተዋጉ የሚገኙት የምስራቅ እዝ አዛዡ ሌትናንት ጀነራል መሀመድ ተሰማ ብርሸለቆና ጅግጅጋ ለሚገኙ አመራሮቻቸው በቪዲዮ ያስተላልፉት መልእክትም ይህንኑ የሚያሳይ ነው። አመራሮችን ለቀጣዩ ተልእኮ ተዘጋጁ የሚል ማብራሪያም ሲያቀርቡ ነው የተሰሙት። እሳቸው ስለ ቀጣይ ግዳጅ እየተናገሩ፣ በክልሉ የተለያዩ ቦታዎች ግን የተኩስ ልውጡ ነው የቀጠለው። ትናንት በደሴ ከተማ ዙሪያም 04ና 05 ተብለው በሚጠሩ አካባቢዎች ሳይቀር ውጥ ነበር። በሌላኛው የክልሉ ትልቅ ከተማ ጎልድ አቅርብ ርቀት የከባድ መሳሪያ ድብደባው ቀጥሎ ነው የዋለው። በምዕራብ ጎጃም ፍኖተ ሰላም ብዙም በማይርቅና ማንኩስ አቅርብ ርቀት ላይ ጥቃት ደርሶም ሰብአዊ ጉዳት አጋጥሟል። ጀነራሉ ከአራት ኪሎ አስተዳደር ጋር የሚደረግ ውጊያ የለም ሲሉ ገለጹ። ህወሓት በበኩሉ ውሸት ቢደጋገም የሚለወጥ እውነት የለም የሚል ምላሽ ለብልጽግናው መንግስት ሰጥቷል። የትግራይ የፖለቲካ ቀውስ ወደ ግጭት አምርቶ ከፌደራል መንግስቱ ጋር ዳግም ወደ ጦርነት ይገባ ይሆን የሚለው ስጋት ተደጋግሞ ሲነሳ መሰንበቱ ይታወቃል። ብልጽግና ተልእኮ የሰጣቸው ሚኒስትሮቹም የትግራይ ኃይሎችን ከሻዕቢያ ጋር በመስራትና ስምምነቱን በማፍረስ መክሰሳቸው ደግሞ ነገሩ ወደ ውጊያ ያመራል የሚለውን ስጋት ከፍ አድርጎት ስም ነበር። ትናንት በዚህ ስጋት ዙሪያ ምላሽ የሰጡት የጊዜያዊ አስተዳድሩ ምክትል ፕሬዚደንት ጀነራል ታደሰ ወረደ ይህንን ስጋት ውድቅ አድርገውታል። ከፌደራል መንግስት ጋር የሚሆን ከሌላ አካል ጋር ወደ ግጭት የሚያስገባ ነገር የለም፣ የሚፈጠር የጸጥታ ችግርም አይኖርም ሲሉ ነው ሌትናንት ጀነራል ታደሰ ወረደ የተናገሩት። ጦርነት ሊነሳ ነው፣ የፌደራል መንግስቱ ጣልቃ ሊገባ ነው የሚሉ ወሬዎች እየተሰሙ ቢሆንም ከፌደራል መንግስት ጋር የሚሆን ከሌላ አካል ጋር ወደ ግጭት የሚያስገባ ነገር የለም የሚለውን አብራርቷል። ምንም አይነት ግጭት ፖለቲካዊ መፍትሄዎችን ዳ ጎዳን ያሉት ጀነራሉም ችግሩ ፖለቲካዊ በመሆኑ ፖለቲካዊ መፍትሄ ብቻ ነው የሚያስፈልገው። በፍጥነት ወደ መረጋጋት የምንገባበት ሁኔታዎች መፈጠር አለባቸው ሲሉ ማሳውቋል። በተጨማሪም ባለፉት ቀናት በክልሉ የተካሄዱ ሁነቶች በምንም መልኩ ወታደራዊ ድርጊት ጋር የሚያያዙ አይደሉም ብለዋቸዋል። በምንም መልኩ ወታደራዊ ኃይልን ወደ ስልጣን የማምጣት ጉዳይ አይደለም። ይህ ፈጽሞ የማይሆን ነገር ነውም ብለዋል። የፕሪቶሪያው ስምምነት አደጋ ላይ መውደቅ ያለበትም ያሉት ጀነራሉም በውስጣችን ባሉ የፖለቲካ ድክመቶቻችን ምክንያት የተፈጠሩ ችግሮች በሰላማዊ መንገድ እንዲፈቱ እናደርጋለን ብሏል። ኃይልን በመጠቀም ልንፈታው የምንችለው ችግር የለም ሲሉም አክሏል። ከቁጥጥራችን ውጭ ልናደርገው የምንችለው እኛ ራሳችንን የሚሉት ጄኔራሉ በአመለካከት ምክንያት የሚጠየቅና ስጋት ላይ የሚወድቅ ሰው መኖር የለበትም ሲሉም አሳስቧል። እዚህ ያደረሱን ፖለቲካዊ ችግሮቻችን ናቸው ሲሉ የሚገልጹት ጀነራሉ በአጭር ጊዜ የሚስተካከሉና መልክ የሚይዙበት ሁኔታም ይኖራል ነው ያሉት። ጀነራል ታደሰ የውስጥ ልዩነቶች የመደራደር አቅማችንን አዳክ መውታል ሲሉ ገልጸው ጊዜያዊ አስተዳድሩን ማጠናከር ደግሞ ቅድሚያ የምንሰጠው ጉዳይ ነው የሚለውን አመላክቷል። ሌትናንት ጀነራል ታደሰ ወረደ ተፈናቃዮች ከፍተኛ ችግር ውስጥ መሆናቸውን አስታውሰው ፖለቲካዊ ችግሮቻችንን ሳንፈታ መቆየታችን ትግራይ ከፕሪቶሪያ ስምምነት ልታገኘው የሚገባትን ተጠቃሚነት ማረጋገጥ ላይ ተጽዕ ሲሆኑ አሳርፏል። ምን ያሉት በህወሀት አመራሮች መካከል የተፈጠረውን ችግር ለመፍታት የሃይማኖት አባቶችን ጨምሮ በተለያዩ አካላት ጥረቶች ቢደረጉም ሊሳካልን አልቻለም የሚለውን አንስተው ችግሩ ከአደራዳሪዎች ሳይሆን ከተደራደሪ አካላት የመነጨ ነበር በማለት አለመቀበልና እንቅፋት መፍጠር፣ አንዱ ወገን አንዱን ወገን አሸንፎ ለመውጣት ፍላጎት መኖሩ ዋነኛ እንቅፋት እንደነበረም አስታውሰዋል። ይህ እንዲህ እንዳለ ህወሀት በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስና በጊዜው ያስተዳድሩ ፕሬዚደንት አቶ ጌታቸው ረዳ የተሰጡ ማብራሪያዎችን ምን ላይ ሰጥቷል። ትናንት በነበረው የአዲስ አበባው የዲፕሎማቶች መድረክ ላይ የህወሓት አንጃ ስምምነቱን ናዷል፣ ከውጭ ኃይል ጋር እየሰራ ነው የሚሉ ክሶች መቅረባቸው ይታወሳል። ለዚህ ህወሓት በሰጠው ምላሽ ውሸት ቢደጋግሙት ወደ እውነትነት አይለወጥም ሲል ይገልጻል። በትግራይ ክልል በተለያዩ ጥቂት የአካባቢ መስተዳድሮች ላይ የተወሰዱት እዚህ ግባ የማይባሉ የህግ የማስከበር እርምጃዎች በአቶ ጌታቸው ረዳና በአዲስ አበባ አንዳንድ ከፍተኛ ባለስልጣናት የፕሬቶሪያው ስምምነት ላይ የተወሰደ ጥቃት ተብሎ በተሳሳተ መንገድ እየተነገረ ነው ይህም የዓለም አቀፉን ማህበረሰብ ትኩረት በስምምነቱ ዋና ይዘቶች ላይ እንዳያተኩር ለማድረግ ያለመ ነው ሲልም ነው ህወሓት የገለጸውም። ለስምምነቱ ያለንን ቁርጠኝነት እናረጋግጣለን የዓለም አቀፉ ማህበረሰብን በፍጥነት ሙሉ በሙሉ ተግባራዊ እንዲሆን ድጋፍ እንዲያደርግ በድጋሚ እንጠይቃለን ሲልም አሳውቋል። ህወሓት ብሔራዊ ክህደት የፈጸመ የሚለውን አካል የትግራይ ህዝብን እንዲሸበር እያደረገ ነው በሚል ሲገልጽ እንደነበርም ይታወሳል። በተለይም ከሁለት ቀናት በፊት የክልሉ ህዝብ ጭንቀት ውስጥ ወድቆ እንደነበርና ከባንኮች ገንዘብ ለማውጣትና አስቤዛ ለመሸመት ሳይቀር በሰልፍ መታየቱ የሚታወቅ ነው። አሁን ሁኔታዎች መሻሻልን ቢያሳዩም ስጋታቸውን የሚገልጹት ግን በርካቶች ናቸው። በመቀለ ጫማ በመጥረቅ ህይወቱን የሚመራውና እድሜው በሀያዎቹ የሚገመተው ተስፋይ ገብረዝጊም ወጣቶች ግጭት ሰልችቶናል ሲል ለቢቢሲ ይናገራል። በጦርነቱ ወቅት ብዙ ሰዎች የመዋጋት ፍላጎት ነበራቸው። አሁን ግን ሁሉም ተሰላጅቷል ሲል ይገልጻል። ጸጋነሽ ካሳ በሽረ የምትኖር የቀድሞ ታጋይ ስትሆን በጦርነቱ ወቅት እግሯ ክፉ ሙያተኛ ቆስሏል። የአካል ጉዳተኛ ነኝ። የቤተሰብ ኢኮኖሚ ላሽቋል። ያንን እንደገና ማየት አልፈልግም። በድንኳን ውስጥ የሚኖሩ ተፈናቃዮች ወደ ቀያቸው እንኳን አልተመለሱም። ማንም ሰው ሌላ ዙር ጦርነት ማስተናገድ አይችልም ስትልም ትናገራለች። ከአሜሪካ ኤርትራና ኢትዮጵያን የሚያስጠነቅቅ መልእክት ተላልፏል። የሁለቱ ሀገራት መንግስታት ደግሞ የጦርነት ዝግጅታቸውን ቀጥሏል። የቃላት ጦርነቱ በሚኒስትሮች ደረጃ ሳይቀር እንደከዚህ በቀደሙ የሀገር ስም ሳይጠቅሱ አሊያም ጦሩን ሳያጣቅሱ ሳይሆን በይፋ ሀገርና መሪ እየተነሳ የሚከናወን ሆኗል። የብልጽግናው ሹማምንት ለማመን አራት ዓመታት ቢፈጅባቸውም የሻዕቢያ ሰራዊት የኢትዮጵያ ሉዓላዊ ግዛቶችን ወሮ እንደሚገኝ በይፋ እየተናገሩ ናቸው። የሻዕቢያ ባለስልጣናት ደግሞ አሰብን ለመውረር ነበር ያሰፈሰፈ ኃይል ካዲስ አበባ አለ የሚለው ነው እያስተጋቡት የሚገኘው። ይህን ወቅታዊ ውጥረት በተመለከተ በጉዳዩ ላይ ቅርበት ያላቸው የትግራይ ጊዜያዊ አስተዳደር መከተል ፕሬዝደንት ሌትናንት ጀነራል ጻድቃን ገብረትንሳኤም የኢትዮጵያና ኤርትራ ጦርነት የማይቀር ይመስላል፣ ወታደራዊ ዝግጅቶችም የመጨረሻ ደረጃ ላይ ደርሰዋል በሚል በጽሁፋቸው ማተታቸው ይታወሳል። የተለያዩ ተቋማትም የሀገራቱን ውጥረት ተከትሎ ሊመጣ የሚችለውን ዳፋ እያብራሩ ማስጠንቀቂያዎችንም እያወጡ ናቸው። ከወደ አሜሪካ የተላለፈው መልእክትም ሁለቱ ሀገራትን የሚያስጠነቅቅ ሆኗል። የአሜሪካ ሴኔት የውጭ ግንኙነት ሊቀመንበር ኢትዮጵያና ኤርትራ ውጥረታቸውን እንዲያረግቡ አሳስቧል። የአሜሪካ ሴኔት የውጭ ግንኙነት ኮሚቴ ሊቀመንበር የሆኑት ሴናተር ጂም ሪሽ በትግራይ ክልልና አጎራባች አካባቢዎች ዳግም ግጭት ቢነሳም አስከፊ አደጋ ያስከትላል ያሉ ሲሆን፣ ኢትዮጵያና ኤርትራ ውጥረታቸውን በአስቸኳይ አርግበው ለጉዳዩ እልባት እንዲሰጡ ነው ያሳሰቡት። ትናንት የአሜሪካ የውጭ ጉዳዮች ምክር ቤት የትራምፕ አስተዳደር የአፍሪካ ቀንድ ጉዳይን ብዙም ያሳስበዋል የሚባል ባይሆንም የሚኖረው ቀጠናዊና ዓለም አቀፋዊ ውጤትን ተከትሎ አንዳች መፍትሄ እርምጃ እንዲወስድ ምክር ሀሳብ ማቅረቡ የሚታወቅ ነው። የሆነው ሆኖ አስመራም አዲስ አበባም ያሉት ሁለቱ መሪዎች የሕዝባቸውም የዓለም አቀፉ ማህበረሰብም ስጋቶች ሆነው ግን ቀጥሏል። ኢትዮጵያውያን በእስራኤል ወታደሮች ተገደሉ። የበንዲ እንዳለ ፍልስጤማውያን ከኢትዮጵያ ድንበር ቅርብ ርቀት ሊሰፍሩ ነው መባሉ ማስተባበያ ተሰጥቶበታል። የእስራኤል ወታደሮች ትናንት ከዮርዳኖስ አቋርጠው ወደ እስራኤል የገቡ ሁለት ኢትዮጵያውያንና አንድ ኡጋንዳዊ ዜጋን ተኩሰው መግደላቸውን የሀገሪቱ የመገናኛ ብዙሀን ዘግቧል። ወታደሮቹ የተሰጣቸው ትእዛዝ የማስጠንቀቂያ ተኩስ እንዲተኩሱ እንደነበርም ዘገባዎቹ አመልክቷል። በርካታ ጥገኝነት ጥያቄዎች፣ የህገወጥ የሰዎች ዝውውር ሰለባዎች ከዮርዳኖስ ወደ እስራኤል እንደሚገቡና ድንበር ጠባቂ ወታደሮችም እንዲመልሷቸው ስልጣን እንደተሰጣቸው በዘገባዎቹ ላይ ሰፍሯል። ወታደሮቹ ግድያውኑ የፈጸሙት ሟቾቹ ስጋትን የሚደቅ እንቅስቃሴ በማድረጋቸው እንደሆነም የሀገሪቱ መከላከያ ባለስልጣናት ተናግሯል። አንድ ኢትዮጵያዊን ጨምሮ አምስት የውጭ ዜጎች ደግሞ ታስረው ወደ ዮርዳኖስ እንዲመለሱ እንደተደረጉም ነው የተገለጸው። ይህ እንዲህ እንዳለ ሶማሊያ ፍልስጤማውያንን ለማስፈር ከአሜሪካና ከእስራኤል ጋር እየተነጋገረች ነው በሚል የወጣውን ዘገባ ማስተባበሏ ታውቋል። የሀገሪቱ የውጭ ጉዳይ ሚኒስትር አህመድ ፌቅ ሌሎች ህዝቦችን ሶማሊያ ግዛት ውስጥ የማስፈር ሀሳቡ ፈጽሞ አንቀበለው ማለታቸውን የታወቀው ሚኒስትሩ ፍልስጤማውያን በመሬታችን ላይ በሰላም እንዳይኖሩ የሚያደርግ ማናቸውም ሀሳብ ሶማሊያ ውድቅ ታደርገዋለች በማለት ምላሽ የሰጡ ሲሆን ሶማሊያ ይህንን አቋሟን የገለጸችውም የአሜሪካና የእስራኤል ባለስልጣናት የጋዛ ፍልስጤማውያንን አፍሪካ ውስጥ ለማስፈር ከሶማሊያ፣ ሶማሌላንድና ሱዳን ባለስልጣናት ጋር እየተነጋገሩ መሆናቸውን ዓለም አቀፍ የመገናኛ ብዙሀን መዘገባቸውን ተከትሎ ነው። የሶማሌላንድ የውጭ ጉዳይ ሚኒስትርን በዚህ ጉዳይ ዙሪያም ከአሜሪካና እስራኤል ጋር ምንም ግንኙነት እንዳልተደረገ መናገሩን ሮይተርስ ዘግቧል። አሜሪካ የደቡብ አፍሪካ አምባሳደርን አባረረች። በዋሽንግተን የደቡብ አፍሪካ አምባሳደር ፕሬዚደንት ዶናልድ ትራምፕን ተሳድበዋል በሚል ሀገሪቱን ለቀው እንዲወጡ ታዘዋል ነው የተባሉም። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ባሰፈሩ ጽሁፍ በዋሽንግተን የደቡብ አፍሪካ አምባሳደር እዚህ አይፈለጉም ብሏል። በአሜሪካ የዋሽንግተን አምባሳደር ኢብራሂም ራሱል ደቡብ አፍሪካ ካሏት አንጋፋ ዲፕሎማቶች መካከል አንዱ ሲሆኑም ከ2010 እስከ 2015 ድረስ በዋሽንግተን የደቡብ አፍሪካ አምባሳደር ሆነው አገልግለውም ነበር ነበርም በድጋሚ ከ2025 ጀምሮ ሀገራቸውን በአምባሳደርነት እንዲያገለግሉ ተሽሞ የነበሩት አምባሳደር ራሱል ከፕሬዚደንት ትራምፕ አስተዳደር ጋር ግጭት ውስጥም ገብቷል። አምባሳደሩ ከሰሞኑ በበየነ መር በተካሄደ አንድ ሴሚናር ላይ ፕሬዚደንት ትራምፕን የነጭ የበላይነትን ለማንበር የሚሰራና መድሎች እንዲሰሩ የሚተጋ ፖለቲከኛ ነው የሚል አስተያየት ሰጥተው ነበር። ይህንን ተከትሎም አምባሳደር ራሱል በአሜሪካ መቆየት የሚቻላቸውን የዲፕሎማሲ ፍቃዳቸው የተሰረዘ ሲሆን ወደ ሀገራቸው እንዲመለሱ ተነግሯቸዋል ሲል ቢቢሲ ዘግቧል የደቡብ አፍሪካው ፕሬዚዳንት ጽህፈት ቤትም በጉዳዩ ዙሪያ ባወጣው መግለጫ በውሳኔው ማዘኑን አሳውቆ ከአሜሪካ ጋር ጥብቅና የጋራ ተጠቃሚነት ያለው ወዳጅነትን ለመመስረት እንደሚሰራ አስታውቋል አሜሪካ የሀገራትን አምባሳደር የማባረር ልምድ የሌላት ሲሆን በተለይም ከቀዝቃዛው ጦርነት ጊዜ ጀምሮ ሽኩቻ ውስጥ ከነበረችው ሩሲያና ሌሎች ሀገራትንም አምባሳደሮችን አላባረረችም የፕሬዚደንት ዶናልድ ትረምፕ አስተዳደር በደቡብ አፍሪካ ላይ ጫና ያሳደረው የነጮችን መሬት እየቀማች ነው በሚል ነው ደቡብ አፍሪካ ግን ይህንን ክስ በተደጋጋሚ ውድቅ አድርጋለች የተወደዳችው የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበርም አበቃን ቸር ያሰማን